ቅድስት መንበር ወጣቶችን በማብቃትና በጤናና ሥነ ልቦና ላይ እንዲሠራ ጥሪ አቀረበች። ላለፉት ሰባት ቀናት በአሜሪካ ኒውዮርክ በተካሄደው የተባበሩት መንግስታት ሰማንያኛ ጠቅላላ ጉባኤ ላይ ቅድስት መንበር ወጣቶችን በማብቃት በጤናና በሥነ ልቦና ላይ እንዲሠራ ጥሪ አቀረበች። በተባበሩት መንግስታት ጠቅላላ ጉባኤ ንግግር ያደረጉት የቅድስት መንበር የውጭ ጉዳይና ዓለም አቀፍ ተቋማት ግንኙነት ጸሐፊ ሊቀጳጳስ ጳውሎስ ሪቻርድ ጋላገር መንግስታቱ ወጣቶችን እንደ ሰላም ፈጣሪዎችና ተፈጥሮ ተንከባካቢዎች በማየት ወጣቶችን ለማብቃት ያለችውን ቁርጠኝነት እንዲያድሱ ጥሪ አቅርቧል። ብጹነታቸው ወጣቶች በጦርነት ማህበራዊ ፍታዊነት፣ ራብ አድሎ እና በአካባቢው ብዝበዛ እየተጨቆኑ መሆኑን በመግለጽ በአለም አቀፍ ደረጃ ከ20 በመቶ በላይ የሚሆኑ ወጣቶች በትምህርት በስልጠና እና በስራ ውስጥ ያልገቡ መሆናቸውን አመላክተዋል። ብጹነታቸው መሰል ሁኔታዎች የስነ ልቦና ችግር እንደሚያስከቱና በአለም አቀፍ ደረጃም ራስን የማጥፋት አጋጣሚዎች እየተበራከቱ የመጡ በመሆናቸው አለም አቀፉ ማህበረሰብ የሰውን ክብር ተስፋና የተሻለ ነግብ ማስጠበቅ ኃላፊነቱ መሆኑን መግለጻቸውን ቫቲካን ኒውስ ዘግቧል።